አሁን ተረጋጋ እንጂ። ቆይ እስኪ ንገሪ፣ የምን ተፈጥሮ ነው አደይ ይል ሲላላችሁ በቃ ከዚህ በኋላ ምን ማጠቅመኝ ብላ ሞታለች። እነሱ ናቸው ምንድን ነው ገራት ተናገሪ እያሉ ና ኦሌን እየደበደቡት ነበር። ኪንጎና ዳይመንድ ድጋሜ እንደዚህ ብታወሪ፣ ቤዛ ስትል እኮ አንቺ ነሽ በጥፊ የመታሽን ቀነሰሽ ጨመርሻለሁ። እኔ አደይ ነኝ እሺ፣ አለቻት ለቤዛ ቤዛ ብላ ለሚዲያ ቤዛ ላይ እየጮኸች ነበር። እውነትሽን ነው የምትጮሂ? ሞተች። እሺ በቃ እመጣለሁ። ጭራሽ ወንድምሽ አያፍርም ግን። ጭራሽ ሰራተኛ ተመጣለች ቤት አጥሉ ይለናል። የቤት ሰራተኛ ስራ ሊያሰራን ነው ይሄ ልጅ እኮ ወንጀለኛ ነው። እንደ ወንጀለኛ ከኛ ጋር ይኖራል ትላላችሁ? ለአደይ የታሰበው እና ኦል ተሳስቶ በአንቺ ላይ ያደረገ ምንም ብት ምንም ምንም ብት አላምንሽም። እሺ ፍቅር ባለየ እና ቆሻሻ ሰው ነሽ። አልቻታል ሊዱ አሁን ዛ ላስቀይምን ከዚህ ቤ ወልቅ ብለው ውጣ ውጣ ብሎ ናኦን ላይ እየጮኋ ነበር ባርኮተም ሄዱንና አዳይም ስላገታቸው። ሰላም ጤና ይስጥልን፣ ወድና የተከበራችሁ የቻናል የቤተሰቦች እንደምናላቸውን ያለው እግዚአብሔር ይመስገን፣ ዛሬም በአዲስ ቪዲዮ መተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ ማለት ነው። በቅንነት አበረታቱኝ። ዛሬ በቀጣይ ድራማ በአዳይ ሰራተኛ ቀጣይ ክፍል መተናል። ላይክ እያደረጋችሁ አበረታቱኝ። ሊዱ ጠፍታ ነበረ ከቤት ሊዱ እና አዳይ ታግቶ ነበር። ያው በመጨረሻ ሰዓት ግን ሊዱ በናኦል ነበረ የታገተችው። ግን ዴቭ አላወቁም ነበረ በጣም ደንግጦ ነበረ። አሁን ግን አዳይ ተገኝታለች። እንኳን ደስ አላችኋ። አሁን አዳይ ወደ ቤት ልትመለስ ነው። አዳይና ሊዱ በጣም ናኦል በእናትህ እንደዚህ እንዳታደርግ ናኦል አለች አዳይ ናኦል በእናትህ ብሌንም እናትህም በዚህ ስራ ደስተኛ አይሆኑም፣ ደስተኛ ሊሆኑ አይችሉም እያሉ እየነገሩት ነበረ። ናኦልም በጣም ደነገጠ ተሰጠታ። ያው እናቱና ብሌን በህይወት እንዳሌሉ ተነገረ ተደውሎ፣ ብሌን እያለ እያለቀሰ ነበር። ከዛ አደይና ሊዱ ደነገጡ። ናኦል ምን ሆነክ ነው? ምን እያደረክ ነው? ናኦል ችግር አለ እንዴ? አለች ሊዱ ብሌን የምንሆነች አለች ሊዱ። እሷም እሷም እንደ እናቴ ጥላኝ ሄደች ብሎ ነገራቸው። ከዛ አዳይና ሊዱ ደነገጡ። ሊዱንና አዳይን ያገታቸው ብሌንን ለማትራፍ ነበር። ሊዱንና አዳይን ሽሽጦ እነሱን ሊዱ ብሌንን ለማትራፍ ነበር። ነገር ግን ብሌን በህይወት የለች፣ ብሌን ሞታለች። ሞተች ብላ ሊዱም ጠየቀችው። ናኦል ናኦል፣ ቆይ እስኪ ተረጋጋ ብላ እያረጋጋችሁ ነበር። አደይም ናኦል ተረጋጋ እንጂ ቆይ፣ ምን ተፈጥሮ ነው እያለች ነበር። አደይ አደይ፣ መሄድ ትችላላችሁ ከዚህ በኋላ ምንም አትጠቅሙኝም፣ ብሌም ሞታለች። ነበር ተንኳኳ ነበረ። ምንድን ነው? እነሱ ናቸው እና ማን እናንተን ሊወስዱ የምመጡ ሰዎች እሰ- ደንግጦ ነበረ። አረ በቃ እንደዚያ ትጨናነቁ፣ የኔኮ ሱቅ ወታ ይሆናል። ይሄ ሁሉ ሰዓት ሱቅ፣ አረ እኔ አላምንም። ለም ለምለም አደይ ከቤት ወታ ተግታ ነበር። ያው ከቤት ናውል እንደወሰዳት አላወቁም ነበር። ቆይ ምን አይነት ጠላት ነው የመጣብኝ? እኔ እዚህ ምንም አልሰራም ብሎ ወጣ። እንዴ ወዴት ነው የምትሄደው? አባክ ባርኮታ አትከተለኝ። ትንሽ ትንሽ ጊዜ ውጭ ሊሆን አላቸው። ለሊ በቃ አንቺም ተረጋግተሽ ተቀመጪ። ሄላ እዚህ ቁጭ ብላ ከምታወራ እስቲ ማላፈልግ እሺ። ምን ላድርግ ለሊ? እኔም እኮ ግራ ገባኝ። ምንም እርግጠኛ ሳንሆንበት ነገር ምን ማድረግ ይቻላል? አንቺ ማርፈሽ መቀመጥ ትችያለሽ ለሊ። ቀጣይ ከአንቺ ቤት የምትጠፊው አንቺ ነሽ። አንቺ እንዳትወኝ ተጠንቀቂ። እሺ፣ ጥሩ። እናንተ ተቀመጡ፣ እኔ አደይም በራሴ መንገድ እፈልጋታለሁ። ምንም ነገር እንዳትለኝ። ቤዛ እውነት ዋና ነው ያለችው። አንቺ ራስሽን መጠበቅ ነው ያለብሽ። ቤዛ እውነቷን ነው ያለችው። አንቺ እንዳትሄጂ፣ እኔ ሄጄ ይፈልጋታለሁ። ለእሷ አትጨነቁ፣ እኔ ራሴ እንጠብቃለሁ። ነገር ግን እዚህ ተቀምጬ ምንም የምጠቅሞ ነገር የለም። ስለዚህ አዳይን ወጥቼ መፈለግ አለብኝ። ኡፍ! ሌሊ ድርቅ ካለች እኮ ድርቅ ነው ብሎ ሄላ ተከተላት። ሌሊ ግን አልፈልግም ይፈልገ አዳይ ከቤት ጠፍታ እኔ ቁጭ የሚልበት ልቤ የለኝም ብላ ወጣች። ፓርኪ ናይስ ፍቅር ብላ ቤዛ ፓርኮትን ጠርታ እቅፍ አርጋ ሳመች። ቆይ እስቲ ለዚች አዳይ ለተባለችው ነው እንደዚህ የምትሆነው? የልጁን ነገር ሳንፈታ አዳይም ተጨመረች። ምን ማድረግ እንዳለብኝ ራሱ ግራ እየገባኝ፣ በዛ ላይ ደግሞ ስራ ቦታ እጀላቅም፣ ስራዬንም እየበደልኩ ነው። ቆይ ግን ባርኪ ለምን የራስህን ነገር ትታለ ሰው ትጨነቃለን? ይቺ ሰራተኛ ብጣፋ እንደዚህ መሆን አግባብ ነው? ሌላ ይቺ ሰራተኛ ብጣፋ ሌላ ሰራተኛ ይተካል። ቤዛ ታይ አንቺ የማታውቃቸው ብዙ ነገሮች አሉ። አደይ እዚህ ቤት ሰራተኛ ብቻ አይደለችም። እንደ ፍቅር ነው ማያት ከሷ ላይ ያለ አያትም! ታናሽ እህቴ ማለች ነች። አንተ እኮ በጣም ጥሩ ሰው ነው አውቃለሁ፣ ግን ለእነሱ ብለ የራስን ነገር መበደል የለበትም። ይ ቤዛ በዛ ላይ ደግሞ ቤዛ ሊዱ ብቻ ነገሩ ከብደዋል። በርኪ ሊዱ ወንድሟ ስላለ! ወንድሟ ስላለ አንተ አትጨነቅ። ያው አደይም ቢሆን እንደ ፍቅረኛዋ አለ። ምን ፍቅረኛ? አዎ፣ አንተ ምን ያገባሃል? እነሱ የራሳቸው ጉዳይ ነው። በቃ አንተም ወደ ሥራ ተመለስ። እናቴን ያበደሯት አራጣ አበዳሪዎች ቤታችን ሊወስዱብን ነው። አንተ ደግሞ የኔን ነገር በጣም ችላ እያልክ ነው። ቤዛ፣ የአንቺን ብር ስላቆየውብሽ በጣም ይቅርታ። የአንቺ ገንዘብ ቢቆይም መመለስ ነገር ነው እዚህ ጋ ግን አንዴ ከጠፋ የማይመለስ ነገር አለ። የሊዱ ነገር በምንም ነገር መመለስ አልችልም። ከጠፋ ጠፍ ቅድመ መስጠት ያለብን ነገር ቅድመ መስጠት አለብን። አልገባኝም። ባርኪ እንደዚህ ሲል ደግሞ የአንቺ ነገር ቀላለው ብዬ ሳይሆን ቅድመ መስጠት ያለበትን ነገር እናስቀድም ያለ ነበረ። አዎ ቤዛ ግን ለጥቅምና ለቤት ነው ምታስበው፣ ባርኮት ግን ለአዳይ እና ለሊዱ ነው። ቅድመ ለሰው ልጅ እንስጥ፣ ገንዘብ ጠፊ ነው፣ ገንዘብ ይመጣል ይሄዳል እያለ እየነገራት ነበረ። እሷ ግን በቅናት ያው አስተሳሰቧ መልካም ነገር ስላልሆነ እያበደች ነበር። ከዛ ጠልባት ሄደ። ከዛ ወዴት ነው አለችው። አደይን ፍለጋ። ከዛ በጣም ተናደደች እና ፈጣሪ በምን ቀን ነው ከእንደዚህ አይነት ፋራ ጋር ያገናኘኝ? ሊዱ አደይ፣ ሊዱ አደይ ቆይ ምን አይነት ሞኝ ሰው ነው? ብላ በጣም ዴብን እየተሰደበች ነበረ። ሊዱና አደይ ሊዱና አደይ ግን ወደ ቤት እየተመለሱ ነው። ናውል እየመለሳቸው ነው። መንገድ ላይ ናቸው። መሄድም አልቻልኩም፣ እግሬም በጣም እያመመኝ ነው እያለች ነበረ። ሊዱ አደይ ሊዱ፣ አረ ቶሎ ቶሎ ሂዱ፣ ከያዙና አይለቁንም እያለ ነበረ። ሊዱ ቀጥ ብለሽ ቅባትሽን ቀጥ ብለሽ እጂ ሰውዬ የመጣብን ነው። ለዛ ነው አቲጅን፣ ሊዱ እያለ ነበረ። ሊዱ ግን ለብዙ ጊዜ ታግታ አንድ ቤት ውስጥ ተዘግቶባት ስለነበረች መሄድ ራሱ አልቻለችም። ከዛ እቅፍ አድርጎ ድግፍ አድርጓት ይዟት እየሄዱ ነበረ፣ አዳይና ናኦል ማለት ነው። እና በጣም ደስ ይላል። ለማንኛውም ሊዱ ተገኝታለች። አዳይ፣ ሊዱ ካአሁን በኋላ ወደ ቤታችሁ መሄድ ትችላላችሁ። ያደረግኩት ነገር ይቅርታ እያላቸው ነበረ። ያደረግከው ነገር ልካሄድ የለም። ናኦል ሊዱን እንደዚህ ስላደረግካት በጣም አዝኝብካለሁ፣ ግን እስከ መጨረሻ እንደዚህ አይነት ፍፃሜ ባታደርግ ደስ ይለኛል። አዎ እኔ በጣም ጨካኝ ሰው ነኝ። ብሌን እንኳን ማታፍ አልቻልኩም። እናንተ ላይ በፈጸምኩት ነገርም ይቅርታ አድርጎልኝ። ናኦል ወዴት ነው የምትሄደው? ወደ ቤት እያለ ነበር። ለምን ከኛ ጋር ወደ ቤት አትመለስም? ብሌን ስለሆነችው ነገር በጣም አዝናለሁ። ሰው የምሰጠው ፈጣሪ ነው። የምርሽን ነው የምታወሪው? ሊዱ ደግሞ ላሳለፍኩ ችግር ሁሉ ከሰማሁኝ በኋላ ይቅርታ አድርጌልሃለሁ። ስለ ሊዱ፣ ስለ ብሌንም፣ ስለ እናትህም በጣም አዝኛ ነገር በጣም አሳዝነውኛል። ይቅርታህንም ተቀብያለሁ። ፖሊሶቹ መጡ። ዴቭ ወንድሜ እባክህ እንደዚህ አትሆን፣ ጠንካሪባል ልጁን ብትሆን እኮ እስከ ዛሬ ቆየችው በፈጣሪ ነው። እሱ ያግዛታል። እኛ በሰው አቅማችን ምን ማድረግ አንችልም። ያው እሱ ካልደገፈን ባርኪ፣ አሁን እኮ የአደይም እኮ ነው ሌላ ሀሳብ የሆነብኝ። ቆይ ማን ነው እንደዚህ አይነት እንደዚህ አይነት ጨውታ የምጨውተው? እና ቢሆንም ፈልጎ ነው እኔም እኮ እሱ ነው ጥያቄ የሆነብኝ። ስልክ ተደወለለት ከፖሊስ ጠባ ወይኔ ወይኔ ሊዱ ተገኘች እያሉ ነው። አንሳላቸው፣ ስለ ሊዱ እና ስለ አደይ አዲስ ነገር ካለ ጠይቃቸው። በዛ ይለው አውዳዊት ነኝ እያላቸው ነበረ። ምን አዲስ ነገር አለ? ምን ምን ያለምንም የብራቻ ነው ተገኙ እያ እሺ፣ እመጣለሁ። ወይኔ ተገኝ በጣም አመሰግናለሁ። እሽ እመጣለሁ እያለ ነበረ። እልል እልል ሊዱና አደይ ተገኙ። ከፖሊስ ጣባ ተደወለለት። ያው ናኦልና ናኦል ወደ ፖሊስ ጣባ ወስዷቸው ነው እና በሰላም ተለቀዋል ማለት ነው። ምንም ሳይፈጸምባቸው፣ በጣም ደስ ይላል። ብቻ ያው ብሌን ባትኖስ የሆነ ችግር ይደርስባቸው ነበር። ነገር ግን ያው ሰላም ወጥተዋል እየመጡ ነው ብሎኛል። ባርኪ ጸሎታችን ሰማ፣ ተመስገን አለ። ባርኪም ተመስገን ፈጣሪ፣ በጣም ደስ ይላል እያለ ነበረ። ለኔ ዋክሽ ተረጋጊ። ኪንጎ እና ዳይመንድም የሉም። ቢያንስ ኪንጎ ለዳይ ስለማይጨክን ይፈልጋት ነበር። ሆይ አይሽ፣ ምን እየሆሽ ነው? ተረጋጊ። ሊዲያ ስትጠፋ ጊዜ እንዴት ነው የሆንኮ? ዛሬ አደይ ስትጠፋ ነው እንደዚህ የምትየንኮ ለኒ እንደዚህ አትበይ ልዱም ጠፍታ ምን ያደረግንላት ያደረግነው ነገር አለ አሁን ልዱ ላይ ያደረግነውን ነገር ብናደርግ ከንቱ ልፋት ብቻ ነው ሁሉም ነገር ለፈጣሪ መተው ነው ያለብን እያለ ነበረ እውነት ነው ሁሉም ነገር ፈጣሪ ያስተካክለዋል አዎ በጣም ይቅርታ ስላስከፋውክ ለልዬ እኔ እኮ ያንት ነኝ እኔ እኮ ያንቺ ሰው ነኝ ምንም ብትናገሪ አልቀየምሽም፣ እሺ የኔ ሀሳብ፣ የኔ ልዩ፣ የኔ ፍቅር እያለች ያውቃል። ግን ስናደድ፣ ስከፋኝ፣ ሁሉ ነገር አንተ ስላለህኝ ደስ ይለኛል። የኔ ቆንጆ አትናደጅብኝ፣ ቶሎ ነው የምታረጅብኝ። ችግር የለውም እያለ ነባራ። እሺ በቃ አረጋጋለሁ እያለች ነበረ። ፍቅር ደግሞ አይሊዱ እያለች እያሰበች ነበር። እኔኮ እንደ ትልቅ ሰው እያሰብሽ ይሆናል። መደነት የለም፣ መዝፈን የለም። የተንቀለቀለ ሰው መጨረሻ ይሄ ነው ብላ ብቻዋን ስታወራ ቤዛ መጣችባት። ብቻችን ስታወሪ ሰማዎች ልበል ያም ምሻል እንዴ ጆሮች ችግር ካለበት ይጅና ታዩሽ ወረኛ ይጅና ይናኦልን ቤት አሳይኝሽ

ሊዱ እየመጡ ነው። ቤቱም መስቀልቅሉ ወጥተዋል። እንጂ ተነሺ ፍቅር ቤቱን አልቺ ያዛ ፍቅር ተሰቡ ነው ውናፌና ቤቱ እንድመቅመቅ አድርጌ አዳ እየመጣች ነው አይደል? ለምለምም አለች። ለምንድን ነው እሷማ? ተጽዳ እኔ እነሱ ስራ ነው እንደምሰራው። ፍቅር ለምንድን ነው እንደዚህ የምትሆኝ? አረ ይሄ ስራ ምንም አይጠቅምሽም። አንቺም ሴት ልጅ ነሽ። አዳ የምትሰራው ሁሉ አንቺም መስራት ይጠብቅብሻል። እዚህ ላይ ደግሞ ቤዛም ስላለች ቤዛም ስላለች ታግዝሻለች። ችግር የለውም፣ ባርኪ ምንም ሀሳብ አይግባ። ከኔ ያጸዳለሁ። እሺ በቃ በሉ ደህና ቆዩ ብሎ ስወጣ፣ ይሄ ወንድምሽ ግን አያፍርም ትንሽ አያፍርም። ሰራተኛ ልትመጣ ነው እያለ የሰራተኛ ላይ ያሰራኝ ነው። ይኸውልሽ በወንድሜ ቀልድ የለምሽ። ደግሞ እሱ ሰዓት አትናገሪም ነበር፣ አስመሳይ ብላ ፍቅር ልክ ልቋን ስትነግራት፣ እንዴ አይነ ነኛ አስመሳይ እያለች ነበረ። አዎ አስመሳይ ነሽ፣ እሱ እያለ ጥሩ ጥሩ እያወራሽ፣ እሱ ስወጣ ደግሞ የምትቀያይሪ፣ እስስት እስስት ነሽ አለቻት። አንቺ አለች ቤዛም፣ ተናዳ ወጣች። ምናት ዋናው ባርኮ ስመጣ እሺ ብላ ከእንደዚህ እነት እኔ እንደዚህ አይነት ሰው አልወደም፣ አስመሳይ ናት። ምን ትመስላለች

በልኮትም ያው እያቀፋቱ ደስ ብላቸው ነበረ። ግን ቤዛና ፍቅር ደስተኛ አልሆኑም። ሊዱ እና አደይ ወደ ስለተገኙ ከማንኛውም ቀጣይ ይቀጥላል። ድና የተከበራችሁ የቻናል ቤተሰቦች የነበረን ቆይታ ይመስላል። ደግሞ በሌላ እስከምንመጣ ሰላም ቆዩ።